ብስምላ አልሐምዱሊላ ወሰላቱ ወሰላሙ አለ ረሱሊላ። ዛሬ ደግሞ ያለነው ዙልሕጃ አስረኛው ቀን የትልቁ ልሓጅ ልአክበር የሚባለው ትልቁ ሓጅ የሚካኖ ቀን ያለነው። አሁን ያለንበት ቦታ እንግዲህ የምታያቸው ምስሎች ጀመራትን ሶስቱን ጀመራቶች ወይም ጉድጓድ የሚወረውረባቸው ቦታዎች የወከሉ ምስሎች ናቸው ያሉት። ይህኛው መጀመሪያ የምናገኘው ጀምረተል ውሎ የመጀመሪያው ጀምራ ይባላል። እሱን እናልፋለን በአስረኛው ቀን ላይ ማለት ነው። እሱን እናልፋለን። ልክ ከሚና ሚና አድረን ማለት ሙዝደሊፋ አድረን ከሙዝደሊፋ እንደመጣን የምናገኘው ነው። ይህ መጀመሪያ ጀምረተ ልዑላን ትተነው እንመጣለን። ይሄኛው ጀምረተ ውስጣ ይባላል። መካከል መሀል ላይ ያለው ጀምራ ወይም የሚወረውረው ጉድጓድ ነው። እሱንም እናልፋለን። እዚህ ጋ ነው ጀምረተ ለዓቀባ ይባላል። ጀምረተ ለዓቀባ የሚባለው እዚህ ጋ ነው ጉድጓዱ። ይህን ጉድጓድ ነው ምንወረውረው። በዛሬዋ ቀን ስንት ጉድጓድ ጠጠር ይወረወራል? ሰባት ጠጠር ይወረወራል። አንደኛው ጉድጓድ ብቻ ነው የሚወረወረው። ሰባቱን ጠጠሮች ሲወረወር ሰ ብዛት ሊኖር ይችላል፣ ግን በተቻለ መጠን እረፍትም ስላለ ቀስ ብሎ መወር ይቻላል። ደግሞ አሁን ያለው ጀመራት ያለው ፎቅ ነው ን ፎደ እንዚያ ዓይነት ፎቆች አሉና በየትኛውም ፎቅ ላይ ብንመጣ በደረስን በታሂደን መወርወር እንችላለን። አሁን እዚህ ጋር ይ የተደረገው እዛሁ ባለው ተጨባጭ የሚወረወርበት ቦታ ላይ ይሄኛው አሙድ አለ ነው ይሄ መሶሶ ስላለ ፎቅም ስለሆነ አንደኛው ፎቅ ላይ ሁለተኛው ላይ ምሳሌ እንዲሆን ነው። ታዲያ ስንወረወር ጠጋ ብለን መወርወር እንችላለን እና ነሱ ከሩቅ ሆኖ እንደመጣ የሚወረወር ሳለ በዚህ በኩል እንዲመጣ ብለን እንደዚህ ዞር ብለን እዚህ ጋር መወረወር እንችላለን። በዚህ በኩል መወርወር ይችላል። ልክ አሁን ወንድማችን እንዳለው በዛም መወረወር ይችላል። በዚህ መወርወር ይችላል እና የግድ ከርቀት ባይሆን ጠጠሩ መግባቱ እርግጠኛ መሆኑን ስላለብን ጠጋ ብሎ መርወሩ ቆንጆ ነው። ጠጋ ብሎ ስንወረውር ምን ወረወረው? በቀኝ እጃችን ነው። ምን ወረወረውን ጠጠር፣ በግራ እጃችን እንይዛለን። ሰባት ጠጠር በግራ እጃችን እንይዛለን። አንዷን ጠጠር ደግሞ የሚወረውራትን በቀኝ እጃችን እንይዛታለን። በቀኝ እጃችን ይዘን ስንወረወር እጃችን ቀና እናደርጋለን። እንደዚህ አድርገን ወረወርም አይወረወርም፣ እንደዚህ አይወረወርም። ቀና ተደርጎ ነው፣ ቀና ተደርጎ ነው የሚወረወረው ማለት እጃችን ብንጋርገን እንደዚህ ብንጋርገን ነው የምንወረውረው። ስለዚህ ኢንሻአላህ አሁን እንወረውራለን፣ ተከታተሉን። ብስሚላህ አላሁ አክበር ብለን ወረወርን አንድ። ማለት አሁን መግባቱን እርግጠኛ ለመሆን ይህን ከነጠረ ይወርዳል ማለት ነው። ብስሚላህ አላሁ አክበር ብለን እንደዚህ ሰባት ጊዜ እንወረውራለን ማለት ነው። ኢንሻአላህ እንግዲህ በዛሬዋ ቀን ከሚሰሩ ስራዎች ዋናው በአስረኛው ቀን ማለት ነው የውሙ ነሕር የእርድ ቀን የሚባለው አንደኛው ጀመረቱል ዐቀባን ሰባት ጊዜ መወርወር ነው። ያን ከወረወርን በኋላ ቀጥሎ ያለው ጸጉር መላጨት ነው። ቀጥሎ ያለው ጸጉር መላጨት ነው። ጸጉራችንን እንላጫለን። ከዛ ቀጥሎ ያለው ደግሞ ሶስተኛው እርድ ማረድ ነው። እርድ ማረድ ነው። እርድ የሚታረዱ የትኛው እርድ ነው? የተመቶ የነየት ሰዎች ቅራን ነየቱ ሰዎች ዑምራቸው ሐጃቸውን ተመትተውና ቅራን ያደረጉ እርድ ያርዳሉ። እርዱም ዛሬ ነው የሚታረደው፣ ከዛሬ ጀምሮ ዛሬ ብቻ ሳይሆን ከዛሬ ጀምሮ ይታረዳል። አያመት ተሽሪቁ ባሉ ቀናቶች ማረድ ይቻላል። ሌላም በሰደቃ በአደሒ እንደዚህ ማረድ የሚፈልግም ሰው በእርድ ያርዳል ነው። ከእርዱ ሌላ ደግሞ በዛሬ ቀን የሚደረገው ጠዋፈ ሊፋዳ ነው። ጠዋፈ ሊፋዳ ማለት ዋናው የሐጅ ጠዋፍ የሚደረግበት ዕለት ነው። በተለይ ተመጥቶን ይይነት ሰዎች ጠዋፈ ሊፋዳ ያደርጋሉ። ሌሎችም ጠዋፈ ሊፋዳን ያደርጋሉ። ወደ መካ ነው የሚከሄደው፣ ነው ወደ መካ ተኪሉ ጠዋፈ ሊፋዳ ይደረጋል። እና ዛሬ በዛሬዋ ቀን እነዚህ አራት ስራዎች ይከናወናሉ። ከነዚህ ከአራት ውስጥ ጠጠሩ ወርውሮ ጀመር ተላቅባን ወርውሮ ፀጉሩን ከተላጨ አንድ ሰው ልብስ መቀየር ይችላል። ወይም የተሐለል ተሐልለ ላ የመጀመሪያውን ፍች ይፈታል ነው። ሙሉ ፍች ሳይሆን የመጀመሪያውን ፍች ይፈታል። የአማት ምንድን ነው? ከባለቤቱ ጋር አብሮ መተኘት ውጭ ያሉ ክልክሎች ሀላል ይሁኑ ይፈቀዱለታል ነው። ከባለቤቱ ጋር ያለውን ግን ጠዋፈል ከጨረሰ በኋላ ነው። ይህ ተሐሉለል አወልን ይፈታል። ልብስም መልበስ ይቻላል ነው። ስለዚህ እንሻአላህ አሁን እንግዲህ በምናሳየች ምስል መሰረት እኛ ይህን ጠጠር ወርውረናል ስለዚህ አሁን እንግዲህ ፀጉርናችን እንድተላጭን አስቡ ፀጉራችን እንላጫለን ማለት ነው ካሁን በኋላ የምናሳያችሁ የሀጅ ስነ ስርዓቶች ኖርማል ልብሳችን ለብሰን ይሆናል ለምን ፀጉር ከተላጭ በኋላ ኖርማል ልብስ መልበስ ስለሚቻል